ቀበሮ እና ትልቁ ከበሮ። ጥቅጥቅ ባለ ጫካ ውስጥ የሚኖር አንድ ቀበሮ ነበር። አንድ ቀን በጣም ተርቦ ሳለ የሚታደን እንስሳ ሲፈልግ ከዛፍ ላይ ከፍተኛ ድምጽ ሰማ። ቀበሮም ይህ ከፍተኛ ድምጽ ከትልቅ የዱር እንስሳ መሆን አለበት ብሎ አሰበ። እናም በፍጥነት ድምጹን ወደ ሰማበት አቅጣጫ መራ። ቦታው ሲደርስ አንድ ትልቅ ከበሮ አየ። ቀበሮም ይህ ብዙ ስጋ ያለው ታዳኝ መስሎት ፈጥኖ ዘሎ በላዩ ላይ ያዘው፣ ቡጫደቀውም። ነገር ግን ከቅርፊትና ከቆዳ በስተቀር በውስጡ ምንም ነገር አላገኘም። ከዚህ ተማር ነው አንድ ነገር ድምጹ የጎላ ዝናው የገነነ መሆኑ እውነትን የያዘ ለመሆኑ ጠቋሚ ማድረግ እንደማይገባ ነው። እናንተስ ከዚህ ምን ተረዳችሁ? በኮሜንት ላይ አስተያየቶን ያስቀምጡ። ለተጨማሪ ትምህርቶች ሰብስክራይብ ማድረግ አይርሱ። አመሰግናለሁ።